አንድ ወቅት እዛኛው ድሮ ቤተክርስቲያን እያለሁ ድሮ አናጢ ነበርኩ የምታውቁትና፣ ኤኒወይ፣ ከዛ ጌታ ጠርቶኝ እዛ ሄድኩ። አንድ በስራ ዓለም የማውቀው በጌታ ያልሆነ ሰው እኔ ጋር መጣ ማለት ነው። እና ልክ በር ከፍቶ ሲገባ ማልቀስ ጀመረ። አደለም ወንድ ልጅ አልቅሶ እንደዚሁም፣ እኔ በተፈጥሮ ቶሎ እንባ ይቀናኛል፣ ገርማኝ ስሜታዊ ነኝ። ጉዳዩን ሳይነግረኝ ማልቀስ ጀመርኩ እኔ ለሁለት አስነካ ነው? በደንብ ካስለቀሰኝ በኋላ ምን ሆነ ነው አልኩት። ይገርመሃል ቄስ፣ ሚስቴ ነፍሰ ጡር ሆና በአስቸኳይ ጥቁር አንበሳ ወሰድኳት አለ። ለምን የእኔም ባለቤት ነፍሰ ጡር ሆና ጦር ኃይሎች ብዙ ዋጋ ክፍያለሁ ልጆቼን ስትወልድ። ነፍሰ ጡር ገና ሲለኝ አንጀቴ ውስጥ ገባ ንግግሩ። ከእሷ ጋር ብዙ ስላማጥኩ ማለት ነው እና ምን ሆንክ ሚስት ምን ሆነች አረ ሰርጀሪ ያስፈልጋታል ልጇም እሷም እንዳይሞት በፍጥነት ይህን ያለ ብር አሲዝ ያለዛ አደጋ ውስጥ ነች አሉኝ ቄስ የፈለግከውን መያዣ ልስጥ ብር ሰጠኛለኝ መያዣም አልፈልግም አሁኑኑ ብር ምሰጣልኩት የሚገርማችሁ በዛ ቀን ደሞዝ ተጠብዬ አስራት ለመክፈል እጄን ብሩ ላይ በጫንኩ ሰዓት ነው የገባው ደሞዜ ጠረጴዛው ላይ ነው እና ይሁን ደሞዜ ዛሬ ነው የተቀበልኩት በሙሉ እሰጥሃለሁ፣ በደስታ እሰጥሃለሁ አልኩት። በእውነት ደሞም ትክክል ነበርኩ። ኋላ ብሩን ሰብስቤ ልሰጠው ስል ውስጤ አዘነ። እንዴ ያልወትሮ ውስጤ ለምን ተቆጣ? ለምን አዘንኩ? አይ መንፈስ ቅዱስ ምርመራ ጀመረ ማለት ነው። የተሰወረውን ሊነግረኝ ጀመረ። ልጄ ቄስ ትዕግስቱ ይሄ ብር ሊያጭበረብር የመጣ ሰው ነው አላለኝም፣ አላለኝም እና ያ ላይ ምንድነው ውስጤ አዘነን ያልኳችሁ ከተፈጥሮ ውጪ ለምን አዘነ? ዘይድ ሰምቲንግ አልኩ። እና ብሬን ሰበሰብኩ ኪሴ ከተትኩ። ምን ነው ከተትከው? አይ እኔ ቄስ ስለሆንኩ ከፍልላታለሁ እግረ መንገዴን ይጸልይላታለሁ አልኩት። እናስ ጥቁር አንበሳ እንሂድ አልኩት። በቃ በልቤ የመጣው መገለጥ ቼክ ለማድረግ ፈለኩ። አደለም፣ ከእናትና አባቷ ጋር ስለተጣላን፣ እነሱን ማየት እኮ አልፈልግም፣ በስውር ነው ማገለግላት። ችግር የለም እኔም በስውር እከፍላለሁ አልኩት። ክችቻ አለ እኔም ክችቻ አልኩ። እንዲያውም ደንገጥ ሲል ስላየው ኮንፊደንስ የጨመረ፣ ኮንትራት ታክሲ ራይድ እጠራለሁ፣ በፍጥነት እንሄዳለን፣ ና እንሂድ አልኩት እና ቅድስተ ማርያም ጋር ደረስን ማለት ነው። በእርግጥም ራይድ እየጠራው ወደዛ ለመሄድ እንዳልኩ ሲገባው ፊቱ በጣም ተቀያየረብኝ። ኦ ብራዘር፣ ሁለት ምርጫ ምረጥ፣ ስለ ቸገረኝ ዋሽቻለሁ በለኝ ወይም አንድ እንግዳ ነገር አለ ፊት ላይ ምን ሆነሃል? አልኩት ያለኝን እስከ ዛሬ አረሰው ቄስ፣ አንተ ግን ቆቅ ነህ አለኝ አይ እኔ ቆቅ አይደለሁም ቄስ ነኝ። በምን አወካለኝ? ግርማችኋል እያለቀስኩ ስነግርህ ባህሪ ነን ያውቀዋለሁ። እያለቀስኩ ስነግርህ ልሰጠኝ እሺ ብለ መሀል ላይ የምነካ አለኝ። ምንም ብደክምም ቅዱስ የእግዚአብሔር መንፈስን ይውስጥ አለ አልኩት። እውነትም እውነት ነው፣ የእግዚአብሔር መንፈስ ከአንተ ጋር አለ። እንደኔ ያሉትን ክርስቲያኖችን እንዳታታልል ብር አልሰጥህም። ማኪያቶ ነው ምጋብዝህ። ድጋሚ እንዳትሳሳት፣ በሰላም ሂድ አልኩት። በእርግጥም የምታመልከው አምላክ ታላቅ ነው አለኝ። በእርግጥ ይህን ቪዲዮ ሲያይ ይኮነናል ብዬ አልልም። ስሙን አልገልጥም። ወደ ጌታ እንድትመጣ ነው። ብራዘር፣ መንፈስ ቅዱስ ይሰራል። ከሰማህ ምናልባት